የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዛሬ ዕለት የጋዛ ጦርነትን ለማክተምና የሰላምን መንገድ ለማንጠፍ የተዘጋጀውን የአሜሪካ እቅድ በተመለከተ ከትራምፕ አስተዳደርና ከራሳቸው ጥምር ፓርቲ ጭምር ጫናው እየጨመረባቸው መምጣቱ ተዘግቧል። ጠቅላይ ሚኒስትሩ በዛሬው ዕለት በዋይት ሐውስ ከፕሬዚደንት ዶናልድ ትራምፕ ጋር ተገናኝተው ይወያያሉ። ዋይትሃውስ፣ ኔታንያሁ እሳቸው ከዚህ በፊት ያራመዷቸውን አቋሞች የሚጻረሩ ሀረጎችን ጭምር የያዘውን እቅድ በመቀበል የተኩስ ማቆም እንዲደረስ ያደርጉ ዘንድ ዋይትሃውስ ከፍተኛ ጫና እያደረገባቸው ነው። ጀሩሳሌም ፖስት እንደተነተነው፣ ከጀርባቸው ደግሞ ቀኝ አክራሪ ጥምር መንግስታቸው ቀይ መስመሮቻቸውን የሚጥሱ ስምምነቶችን ጠቅላይ ሚኒስትሩ ቢቀበሉ የፖለቲካ መዘዝ ይኖረዋል እያሉ በማስጠንቀቅ ላይ ናቸው። የአሜሪካው ባለ 21 ነጥብ ዕቅድ አስቸኳይ ተኩስ አቁም፣ መላ ታጋቾች ማለትም በሕይወት ያሉትና የሞቱት ሁሉም በ48 ሰዓት ውስጥ ተለቀው ከቤተሰቦቻቸው ጋር እንዲቀላቀሉና በሺዎች የሚቆጠሩ ፍልስጤማውያን እስረኞች እንዲፈቱ ያዛል። የእስራኤል ጦር አይዲኤፍ በቀስ በቀስ ከጋዛ እንዲወጣ ያደርጋል። በሚመሰረተው ዓለም አቀፋዊ የአካል ቁጥጥር የሚደረግበትና ሐማስን የሚተካ የፍልስጤማውያን ባለሙያዎች ኮሚቴ ወይም መንግሥት እንዲመሰረትና የሐማስ መዋቅር ከመሬት በላይና በታች እንዲፈራርስ ያዛል። በተጨማሪም ጋዛ በየቀኑ ስድስት መቶ የጭነት መኪናዎች ሙሉ አቅርቦት ሳያቋርጥ እንድታገኝ ከማንኛውም ታጣቂና ትጥቅ እንድትጸዳም። የእስራኤል ወታደሮች ቀስ በቀስ መውጣታቸውን ተከትሎ በእነሱ እግር የሚተካ ዓለም አቀፋዊ አረጋጊ ኃይል መሰማራቱን ያረጋግጣል። ዓለም አቀፋዊ ኃይል በሰለጠኑ የፍልስጤን ፖሊሶች ይታገዛል። አብሮ በሰላም የመኖር ድርድር በአሜሪካ አጋፋሪነት በእስራኤልና በፍልስጤናውያን መካከል ይጀመራል። ለረጅም ጊዜ የሁለት መንግሥትነትን መፍትሔ ለተቃወሙትና በመላ የፖለቲካ ሕይወታቸው የተዋጉትን ፖሊሲ መቀበል ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ትልቁ ፈተና ይሆንባቸዋል ተብሎ ይጠበቃል። ትራምፕ ተኩስ አቁምና ዘላቂ ሰላምን እውን ለማድረግ ግላዊ ቁርጠኛነት እንደያዙም ተዘግበዋል። ከወዲሁም እቅዱ እንደሚሰምር ተስፋቸውን በአደባባይ የገለጹ ነው። ሁለቱም ወገኖች ለስምምነቱ በጣም አፋፍ ደርሰዋል ብለዋል።